ፍቅረኛ ላይ ቢያሾፍ ወይም ቢቀልድ ወይም ቢሳደባት አንተ እሷን ሰው ሲሳደባት ምን እንደምትሆን እኔም ደግሞ ያንን አሳያቸዋለሁ። እሷ ጥፋት ምን አጠፋች እ ነገር አለ ማለት እኮ ማለት ነው እ በቃ እንዳት፣ እሺ ከአሁን በኋላ እንዳትል፣ አታናድድ። ለትልቁ ነገር ተመኝቼሻለሁ ተስፋ አለኝ። በፌክርሻ ዋንቺ ብዙ ያለ ሰላም፣ እንዴት ናችሁ ቤተሰብ? እኛ ደህና ነን እግዚአብሔር ይመስገን። በጣም በጣም በጣም ደህና ነን። እንዴት ሰላም ነው? አለሁልህ። እንግዲህ ዛሬ መጥቻለሁ ከእዚህ ቁንጅዬ እና ውብ ከሆነችው እና ቤተሰብ እንዴት ናችሁ? ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። እኔ ደህና ነኝ። እንዴት ነሽ? እኔ እናት ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም አለን። በደንብ ሞቅ አድርገሽ ሰላም ላቸው የእኛን ቤተሰቦች። ቤተሰብ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው ናፍቃችሁን አልጠፍተናል፣ እንናቃለን ግን በተለያዩ ኬዞች ነው። ያው እንግዲህ በነገራችን ላይ ፈተና ነው እኛ አንድ ላይ እንድንሆን ያደረገን አይደለም ብዙ ፈተና ነበረ። ብዙ ነገር አጋጥሞ ይሆናል ብዙ በእኛ መካከል ያው፣ እሷም ለበጎ ነው የመጣችው። ለዚህ ነው የመጣችው እኔ ጋርም ያው፣ በመጨረሻም ለዚህ መታ ከእኔ ጋር መሆን ችላለች። በጣም ደስ ብሎኛል እኔ አንቺስ? ደስ ብሎኛል በጣም ያው፣ ብዙ ነገሮችን አልፈን ነው እዚህ የደረስነው እና ያው እናንተም ታውቃላችሁ ከመጀመሪያ ጀምሮ ያለውን ነገር አይታችኋል። እና በጣም ፈተና የነበረ ላይፍ ነበር የነበረን። እና አሁን ላይ ደግሞ እንዲህ በመሆናችን በጣም ደስ ብሎናል። አሁን ምን ምን ተሰማሽሽ? እኔ እንጃ አልጠበቅኩም። እኔ ያልጠበቅኩትን ነገር ነው እንትን ያለኝና ያው እንዴት እንደዚህ አይነት ነገር እንዴት ሊፈጠር ቻለ? አንቺ ላይ እኔ ጋ ያው በምመላለስበት ሰዓት ላይ ያው የተፈጠረውንም እናንተም እያያችሁ ነው። እሱ ብቻ ነበር ሲደግፈኝ የነበረውና ያው እሱ ነው ነገሮችን የተረዳኝ። ሌሎቹ በጣም እየገፉኝ እየመቱኝ ነበር። እሱ ብቻ ነበር የተረዳኝ እና ስለተረዳኝ በጣም ነው ደስ ያለኝ። ያው ቤተሰብ እንግዲህ በመካከላችን ችግር ተፈጥሯል። እሷም ተጎድታለች፣ እኔም ጎድቻላለው፣ እሷም ምንም ጎድተኛለች። ግን ያው መከራ ነው እና ያው ስቃይ ነው እና ያለ ነገር ነው እና ያው ይኖራል፣ እንደዚህ ነገር ይፈጠራል እና የኔ ናት። ተናነሽልኝ ተናነሽ ተናነሽ ተናነሽ ተናነሽ ተናነሽ ተናነሽ ተናነሽ ተናነሽ ተናነሽ ተናነሽ ተናነሽ እንዴ ዛሬ ደግሞ በጣም አምሮብሻል። እንደዚህ በነገራችን እንደዚህ እንደሆነ ያደረገችኝ እሷ ነው። እንደዚህ እንድለብስ ያደረገችኝ እና እና ቤተሰብ ወደ ጉዳዩ እንሂድና ዛሬ ወደ እናንተ የመጣ ነው እንግዲህ እንደዚህ የሆነ የመጣ ነው እንግዲህ። ያው እነ የኔ አካልም አሉ ሰኑም አሉ ኤልዳና ያው ጥፋቱን ጥፋቷን ለእኔ አምናለች እና ከዚህም በኋላ ምን ማድረግ እንደማትፈልግ ያንን ልዳና ያቺን እልዳና አሁን ላይ እንዴት ነው ያለውን ነገር ንገሪያቸው። ያችን ልዳና ድጋሚ ያዩ ያሉ። አይ እኔ እንደሚመስለኝ ከሆነ በጣም ለውጦኛል። እሱም ማለት በጣም ብዙ ነገር አውርተናል። እና በጣም ብዙ ነገር ተለውጧል እና ከዚህ በኋላ ድጋሚ እንደዛ አይነት ነገር አይፈቀድ አይፈጠርም፣ ሁላ እና ከዚህ በኋላም ለሚሆነውን ነገር ያው በቪዲዮ እየመጣን እናሳያቸዋለን። እና ያው ተለውጫለሁ፣ በጣም በደንብ ነው የተለወጥኩኝና ለውጤን ደግሞ በደንብ አሳያቸዋለሁ። እና ያው የብዙዎቻቸው ሀሳብ ነበር ኤልዳና እንድትለወጥ ከዚህ በኋላ የኔ እናት ያው ቤብ ከዚህም በኋላ እንደዚህ አይነት ጥፋት አትሰራም፣ አይደግማትም እና ያው ትንሽ ችግር ተፈጥሮ ነበረ። ያው ገንዘብ ኬዝ ነበረ፣ በዛ ኬዝ ነው እና ዛሬ የመጣ ነው። እንግዲህ ቤት ኤልዳናን ለወስዳት ነው። እነ የኔ አካልም እነሰኑም አሉ ይኖራሉ ብዬ አስባለሁ። የኔ አካል ከእሷ ጎን እንደሚሆን አውቃለሁ። እና እስካሁን ድረስ ቤት አልሄድኩም፣ እና ቀጥታ ቤት ሄደን ያው ኤልዳና ምናምን አስተዋውቃለሁ። በደንብ ያለውን ነገር በደንብ እንዲያወሩ አደርጋለሁ። ምክንያቱም ከዚህም በኋላ ያው አውቀዋል ምንም ማድረግ አይቻልም። እኛን ግንኙነት አውቀዋል እና ያንን ደግሞ ስላወቁ ድጋሚ ደግሞ ያው እነሱም ማወቅም ድጋሚ በደንብ እንዲያውቁ ማድረግ ግዴታችን ስለሆነ ነው። እንደዚህ አምሮብንም ሹዋ ብለንም እነሱ ጋር የመጣን በሌላ ነገር አስበን ሳይሆን እነሱ ለማስቀናት እንደዚያ አይነት ነገር ሳይሆን ለክፋት ሳይሆን በቃ አይደለ፣ ሁሉም ሰው እንዲያውቅ ያው ግማሽ ሕዝብ አውቋል። አሁንም ደግሞ እነየኔ አካልም በደንብ እንዲያውቁ ኤልዳናን ይዣት እሄዳለሁ። ደግሞ ስቲጂ ያው እንዳልኩሽ ረጋ ብለሽ ይጠማሻል አይደለ? አለ ረጋ ብለሽ ምን የሚበሉ ያው እኛ በፍቅራችን ማንም ሰው ቢገባ ማንም ሰው አንሰማማ አይደለ? ያው ጠላት ነው እንደዚህ የሚለውና የፈለገ ሰው ስለኛ መጥፎ የፈለገ ሰው ይበል። በስቃይ ይኖራል፣ ፍቅሩ ስጥላቻ ይኖራል። ሁሉም ሰው ሊወድሽ ሊወደን አይችልም። እና እነ የኔ አካል ሊወዱም ላይወዱም ይችላሉ። እና ቡዬ እነ ሰኑ ምና አናቅም፣ አያገባንም። ፍቅር ነው እና ያው በልብ ነው ፍቅር። እና ለእሷ ያለኝ ቦታ ለእኔ ትልቅ ነው። እንደዚህ ብዬ መናገር አልችልም። አንቺስ እኔም ማለት በጣም ለውጦኛል በነገራችን ላይ እና በጣም ነው ያው ደስ ያለኝ። እናም ደግሞ ከዚህ በኋላ ያው ያለፈው ነገር አልፏል። ወደፊት ነው መሄድ ያለብን ወደ ኋላ ሳይሆን ማየት ያለብን ወደፊት ነው። እና ደግሞ የሚሆነውን ነገር እያንዳንዱን ነገር እናሳወቃቸዋለን። ያው ተቀበሉንም አልተቀበሉንም እና ምንም ፍቅራችን ላይ የሚቀንስም የሚጨምርም ነገር አይኖርም አይኖርም። ልክ ነው። እና ኤልዳን አንድ ጥያቄ ልጠይቅሽ፣ እንዴት እኔን ልትወጅ እንቻል? ማለት እንዴት መሰለ እዛ ጋር እንደዛ ሲሆን ስደበደብ ምን ስል እሱ ብቻ ነው እየደገፈኝ የነበረው የባለፈው ቪዲዮ ላይ በተለይ እንዳይናገሩ እዚህ ጋር ጥያቄ ያው ድጋፍ ነው ግን፣ ማለት እንደዛ እያስደበደብሽኝ ስሜት ነበረሽ ለኔ ማለት አው እኔ ነበረኝ ከሆነ ጊዜ በኋላ ነው ማለት ይሄ ስሜት እኔ ጋር እንዳለ ያወቅኩት። እና ከራሴ ጋር በጣም እንትን ለማለት ሞክሬያለሁ፣ ላለማመን ሞክሬያለሁ። ግን ምንም ማድረግ አይቻልም። ከራሴ መሸሽ ስላልቻልኩኝ በቃ አመንኩኝ። እሱም ለኔ ስሜት እንዳለው አወቅኩኝ። በጣም ነው ደስ ያለኝ ያው የኔ ብቻ ይመስለኝ ነበር እና እሱ ጋርም ስላለ በጣም ደስ ብሎኛል። በጣም ደስ ይላል። እንግዲህ ቤተሰብ ያው ሰፈር ነን። አመሻሹን ነው እንግዲህ ወደ ቤት እየሄድን፣ ያለውን ነገር ተከታተሉ። እንወዳቸዋለን። ክልብ ክልብ እንወዳቸዋለን። ሰላማችሁ ይብዛ።

ኢየሱስ እንዳ ተረታ ፍቅር ታጠቀ። እሺ እና ውድ ቤተሰቦቻችን ያው ቤት ደርሰናል። አሁንም ስሜታዊ አትሁን። ስሜታዊ አትሁን። ሰኑ ነይ። ሰኑም ደግሞ አቀፍካት፣ ምን ማለት ነው? አንቺ አታፍሪም? ቆያ እንሺም፣ በጨዋት በሽታ ስትመጪ ያቺ እህትሽ በጥፍ የተመታቸው ነው የተመታቸው። ደግሞ ትነግራለህ እሱ ነው። እሷን ስለተሳደበች። ምን መሰለሽ፣ ተሳደበቻት። ምን ላድርግሽ? እሷ አልተሳደበችም። ተሳድባለች፣ ግን እሷ ደግሞ ተገናኝተን ነበር። አሁን እኮ ተረጋጉ። አሁን ተረጋጉና ነው ለጥል ምናምን አይደለም። ሰኑ እሱ አሁን ተረጋግቷል ራሱን አሁን የምን ነግራችሁ ነገር አለ የምን ነግራችሁ ነገር አለ። እኔ ለንገር እ ዛሬ ይመጣ ነው አቡዬ አንተ እንዴት እንዴት ነው የሚሰራ በሷ ምክንያት አሁን ምንም ነገር አለ። እኛ አንፈልግሽም፣ ቆይ ነግረንሽ የለ አንፈልግሽም። ዛሬ ግን ትፈልጋላችሁ። እሷን አታስጨንቃት፣ እሷን አትንካት፣ ምንም ነገር ስለሷ እንዳታወራ። እኔን ትወደኛለህ አይደል? ዝም በል አንቺም ዝም በይ። እሷ አሁን ምን እነግራችሁ ነገር አለ። ከዛም በኋላ የምታወሩት ምን እነግራችሁ ነገር አለ፣ ነገር አለ አልንኮ በቃ ረጋ በሉ። ምን እነግራችሁ ነገር ስላለ መጣ ነው። እሺ ተረጋጉ። በመጀመሪያ ለምን አቡዬ አልፏል። ምን እየሆንሽ ነው? ምን እየሆንሽ ነው? እሱ ምንሽ ነው?

አቶዳም ብያለሁ፣ አንቺም ነግሬሻለሁ፣ ምንም ነገር እንዳታውቅ። ወይ ምንድነው? እረፍ። ምንድነው? እሷ ማለት ከዚህ በኋላ እንድታውቁ ነው የመጣው። እሷ ማለት የኔ ናት። ከዚህ በኋላ ፍቅረኛ የኔ ናት። አንድም ሰው ፍቅረኛ ቢያሾፍ ወይም ቢቀልድ ወይም ቢሳደባት፣ አንተ እሷን ሰው ሲሳደባት ምን እንደምትሆን እኔም ደግሞ ያንን አሳያቸዋለሁ

አትሳደባት ክብር ይኑራችሁን። እያለፋችሁ ለእሷ ክብር ይኑራ። ንገሪ አንቺ ለዚህ ጭም ነው ለዚህ ጭም ምን ምን ይናት ፍቅረኛ በኋላ እግሬ ያለው ዳጊ ሰባብሬ ነው ማስቀምጠ። እግዚአብሔርን አሁን ለምን እንደሆነ በእኔ ኬዝ ነው ፍቅረኛ ናት እንደፈለገች መምጣት። ረስተናው የተፈጠረውን ነገር ሰሎን ያደረገቻትን ነገር ረስተናው የመታቻትን። ተረጋጋ። ረስተ ነው። አንቺ ዝም በይ፣ ነግሬሻ። ዝም ብሎ ነው ስሜታዊ እያረካት ነው። እኔም በነካኝ ቁጥር ስሜታዊ ነው የምትሆነው። ከዚህም በኋላ አሁን ከዚህም በኋላ አንድ ሰውም እንዳይነካ አንቺ መሆንሽ እሱም ሆነ እናታ ነካ፣ ወድሻለሁ። ነካ ለዚህ ብቻ ነው አንቺ

አታውቅም ሰኖንም አቡዬ የምትባለው በጣም መስመር አልፋችኋል አሁን ማለት ነው መስመር አለፍን በጣም አልፋችኋል ምን አይደለም ሲታስጠላ ያለሽ

ውሳ ያጠፋች ነገር አለ። ውሳ ማለት እኮ እኔም ማለት ነው። መልስላት። ውሳ አይደለም እኮ አንተ የምታወቂ ነው። በቃ ሰን እንዳትል አታና አልፈልግም።

እናመሰግናለን። እንገናኛለን። ብቻ እንኳን አለፍኩት ብዙ በሰቃይም ህይወት ይቀጥላል። መቼም አልሞኝም እውነት፣ መቼም እውነት ዝንታ ለሚበራል ብርሃን ለያዘ መቼ ይጨልማል? ብርሃኔ ብርሃኔ ብርሃኔ ብርሃኔ ብቻ እንኳን አለፍኩት ብዙ ብሰቃይ